እኔን ነው የምትጠላው። በህይወት ዘመኗ እንዲህ ተጠልታም ተዋርዳም አታውቅም። ይሄ በራሷ ስራ አንድ ኔ ሰውን ተነስቼ እየወዳ በእኔን ጥላልኝ ወይ ተናገርልኝ ብዬ አለም ካየኝ ስሳደብ ብቻኝ ነው የምሳደበው። ቤቴን ከፍቼ ብቻኝ ነው የምራገጠው። ሰው አላስገባም። ሮሚ ራሱ ታውቃለች። ሮሚን ተሳደብልኛለን። የሚሳደቡትን አልፈልግም። ሁሉንም በየኮመንቱ ፎቶ እንዳትለጥፉ እንቀጠቅጣለን ነው የሚለው። እኔ እንኳን ኢትዮጵያ ደርሼ መጥቼ ስለ ኤልሻዳይ ሳውራልሽ መልስ እንኳን አልሰጠሽም። ግንባሯ እንደዚህ ነው ተባለ፣ እንዲህ አለች፣ እኔ ስመጣ ተደበቀች ስልሽ ህቅ ብለሽ እንኳን አልሳቅሽ። ዘረኛ እምታሰድብሽ ይሄ ውድቀቷን ነው። ግን ሮሚ የምታስታውሽ ከሆነ የምታስታውሽ ከሆነ ስለተናገረ እነ መቅዲ ምናምን በቃ ለመኑኝና እና በቃ እኔ እንደውም አልገባም ግሩፕ ብዬ ነበር፣ አደባባይ ነው የምናገረ አልገባም ግሩፕ ብዬ ነበር። ግን እና በቃ በባካቸው በቃ ለእኔ ሲሉ ስለማቃቸው ጥሩም ሰው ስለሆኑ እነ መቅዲ ገባዊን ቻፕ እና መቅዲ እሷም ገባች። ሪከርዱም አለ። ነገ ብትክድ ሴትዮዋ ዝም ብላ እንደካደ በልጇ እንደማላይ ነው ገባ። ስለዛም ከዚህ በኋላ እንደራረስም በቃ አንደራረስም አትደርሽብኝም አልደርስብሽም ጨርሰናል፣ ብለን ዘጋ ነው ይወዳል። ዘግቼ ሮማ እንዳውም ከዚህ ከቲክቶክ ከሶሻል ሚዲያ የምትጠይቂ ሰው ካለ እርገጭልኝ፣ ማንን ነው ምናምን ስላትኝ፣ ሮሚ ታስታውሻለሽ? እቺ ሊያን ነው ምናምን ብላ እርግጥ አደረገቻት። ከዛ በኋላ ሁለት ሰዓት ሁለት ደቂቃ እኮ ነው የሰጠች። በቃሽ በቃሽ ብዬ አስቆምኳትኝ። እኔ ጸጥ ነው ያልኩትኝ። ከዛ በቀጣይ ቀን ይሄ ይወጣባታል ስትጎረጉር ያለ ይወጣባታል፣ እሷ ናት የፖሰተችው ብላ ከዛ ከቴቴ ጋር አብረው ተደባልቀው መስደብ ጀመሩ። ገብቷል አይደል? ግን ትናንት ተናግሯለች። ስትናገር እንደዚህ አለኝ አለኝ አለኝ። ነገ ይሄ ግን ቤታ ይህን ነገር እንደ እንትን አትዩ አንቺ

ላይቭ ላይ ሆኜ የሚሰሩትን ተንኮል ለምሰራ ማለት ነው። የሆነ አንድ ቃል የሚል አካውንት አላትም እችኛዋ ላይቭ ላይ ቁጭ ብዬ እኔ ላይቭ ላይ እየቀባጠርኩልት ቤታ ቃል የሚል አካውንት ቃል፣ ግራ ገባኝ። የሚስ የሚሄዱበትን ርቀት ነው። ምንም እራሷን ቡዳ እያለች ትሳደባለች እዛው ቁጭ ከዛ፣ ጎንበስ ዝቅ እያለች ቡዳ እያለች ትሳደብና ቀና ትላለች፣ አንቺ ቡዳ እያለች እንዳት ቦልኳትችን ቃል የምትባለውን ታች ይሄ ሪከርድ ተደርጎ ነው እኔ ላይቭ ላይ ተዘብዝፌ ነው። እንግዲህ ይሄንን ነገር የሚፈጠረው ከዛ ከኮመንት ምን አሏት እኔ እራስሽ በእራስሽ እራስሽ ነው ተሰደብ ተሰደብ ነው የሰደብሽ። ቤታዮ እኮ ላይቭ ላይ ናት አሏት። ከታየው ጋር ታፈምሳለች። እኛ ደግሞ በኋላ ደግሞ ጾር ነው እንደ ጊንጥ ይነድፋታል። ስማ ሰማ አንናሊ አስተውሩ አስተውይ ሰውን ለመጉዳት ቀላል ነው። በይዘው በጣም ቀላል ነው። አሜሪካም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ስለመጎዳዳት ሲቀጥል የትኛውን ስትሽን የትኛው ማንነት ሸነግተን ነው። ስለዚህ ጉዳይ ይህን ከመናገራቸው በፊት ምን ማነው ይሄ ውሽ? እኔ አሁን እኮ ነው ማዳምጠው እኮ ነው እኮ አሁን ነው ይውዳ፣ ቤት ይቆራረጥ፣ ደነገጥኩ እውነት ነው ውሸት ነው ብዬ ላዳምጣችኋል አልኩ። ከዛ ማነው ይሄ ውሻው ይጮሃል ነው ምናም የሚባለው ሰው ብዬ እየፈላለኩ ነበር እያሰባሰብኩ ነበር። እና መጀመሪያ ምናሉ አው የፖሰተው የእኔ ጊፍተር ነው ማንሰደብ ያለሽ መጀመሪያ እንኳን ይህን ነው ብላ ነው የቀጠለችሁኛት ልያሽው እንኳን ይሄ ነው እሱን ሰደ የሰደብኩት የሴታ ሴት ሲጀመር፣ በደህናው ሰዓት የእሷ ጊፍተር ነበረ ምናምን ነገር። ከዛ ስልክ ቁጥሩን የሚያገኘው በእንግዲህ ስልክ ቁጥሩን ዝም ብዬሽ አላገኝም። ይውዳ ስልክ ቁጥሩን ያገኘሁት በምንድነው፣ እሷን ፈልጓት የሷ አንቺ ጓደኛዋ ስለሆነሽ ባህሪዋን ንገሪ ምናምን ብሎ እኔ ጋ መጣ። ስልክ ደወለ፣ ቴሌግራም ላይ። ከዛ አንድ ቀን እርዳታ፣ እንደውም ስሙን አምጥቼ ያሳያለሁ። እርዳታ አንድ ቀን እንዳው መቶ ዶላር እንትን ብሎ እየወዳ ደግሞ ወዱ አባቴን ያሳጣኝ ነው የምልህ። በውስጥ እንዴት እንደምናማው እኔ ግርጹን ነው የምናገረው። በውስጥ ቁርጥም አድርገን ነው የምናሾፍበት ማለት ነው። እሷ ታሾፍበታለች። በአስራ ዘጠኝ የቀረ የፌስቡክ አበባ ይልክልኛል ትላለች። የእናቴ አብሮ የተማረ ኩዩዋ እኮ ነው ትለኛለች። የማትለኝ ነገር የለም። እናማዋለን። ከዛ ጊፍት አሰጡን ለኪዱም ሄዳ ዩኒቨርስ በሰላሙ ሰዓት ነው የምልህ። ዩኒቨርስ እንዲሰጠኝ አስደርጊ ትላታለች። ሁላችንም እንደዚህ አድርጋለች ይሄንን ሰውዬ ነው የምልህ። ከዛ በኋላ መጨረሻ ላይ አሁን እኔና እሷ ስንጣላ ያን ቀን ቴቴቤ ገብተን የተጣላን ጊዜ ምን አለ ምንድነው ምን አለ ውሾች ይጮኋሉ ብሎ ስሙን ቀየረ። ኦኬ፣ ከሱ ጋር ምን አደራረሰ እንደፈለገ መቀየር ይሸከባል? ይሸከማል። ከዛ በፔጁ እየወዳመ ፖስት ጀመረ። የዛሬ ሁለት ሳምንት ፔጁ ላይ ለቆኛል፣ እኔን እየሰደበ ማለት። አይቼ አለፍኩትኝ። ኮመንቱንም ደግሞ ስቶሪ ላይ ፖስት አድርጓል። ኮመንት ላይ ማይ ምን እያለ ዝም ብሎ ይሳደባል። እዛ የሰውዬ ለካ ነገር ነው የፈለገኝ ብዬ ለጠለጥኩት ሰደብኩት፣ ደህና አድርጌ አስነካውለት ማለት ነው። ገብቷሃል። ከዛ ሳስነካለት አድራሻ ምን የእሷ ነው ብሎ ሲፖስት ስቁ ቁጥሩ እንዳውም እኔ ስቶሪ ፖስቼ ምን አጨቃጨቀኝ ብዬ አነሳውት። በቃ ይሄ ነው በቃ የተፈጠረው ነገር። የእሷ ጊዜ እዚህ ሀገር ነው፣ እዚህ ሀገር ስልኩ እኮ አንቺ ኢንፎርሜሽን ሪፖርት ብታረጊ አልኩ እኮ ግን እኔ ለየወዳብ

እኛ ካልገባን ዝም የምትሉ አይደለም። ቤት ታየው እንዴት ነሽ? እዩ በጣም ሆነሽ ኖ አይደለም። አሁን እኔና ቤት ታየው ብዙ ጊዜ ያው እንጨቃጨቃለን። ዛሬ ግን ቤታው ምንድን ነው፣ በቃ አንቺ አሁን ጥሩ መንገድ ላይ ነው ያሉሽ፣ ገባሽ? አልቻሉሽም። እሱ አሁን ይሄን አጋጣሚ ወደ ጥሩ ነገር መቀየር መቻል አለብሽ። ቤተሰብ ምናምን የሚሉት ው ስለማያውቁ ነው፣ ገባሽ? አሁን እንዲያውም አንቺ የቡድን አንድ መሳሪያ ስጫቸው፣ ምንም ችግር የለውም። ማን ምንም አያመጣም። እነሱ ስላወሩ እነሱ እንደዚህ እንደዚህ ስላሉ አይደለም ግን አሁን አንቺ በቃ ኢንፍሉዌንሰር ነሽ። በጣም ተጽዕኖ ፈጣሪ ነሽ። ኢቨን እንኳን እዚህ ቤት ከገባሽ በኋላ ሶስት ሺህ ምናምን ሰው ጨምሯል። ገባ አቅም አለሽ ማለት ነው። ሰው የሆነ ነገር እያሳጠሻቸው እንደሆነ እነሱ እየገባቸው ነው፣ እየጨነቃቸው ነው። ገና ሰልፍ ሉ ሊያስወጡብሽ ይችላሉ፣ በዚሁ ከቀጠለ ማለት ነው። ግን አንቺ አሁንም ቢሆን አካሄድሽን ማሳመር መቻል አለብሽ። በደንብ ጥሩ ላይ ነው ያለሽ። ባለፈው አራት ወር ምናምን በቃ ጥሩ መንገድ ላይ ነው ያለሽ። በቃ ራስሽን እያስተካከልሽ ነው፣ ወደ ራስሽ ተመልሰሻል። ሶ አቋምሽን፣ ምንሽን ሁሉን ነገርሽ እና ያስተካክለሽ እና ይነዳችኋል እነሱ። ያንን ነገር ማድረግ አይችሉ ስለማይችሉ ነው። እኔ አሁን ጠይቅ ያለው እንዴ ቤታዩ እንደምንድነው እንደዚህ እንደዚህ እንደዚህ ብዬ በጣም ለአንቺ ቅርብ የሆኑ ሰዎችን ጠይቅ ያለው። ጥሩ ነው እያደረግሽ ያለሽ። አሁንም ጅምሽን ዝም ብለሽ መስራት አለብሽ። ራስሽ ላይ ትኩረት ማድረግ አለብሽ። መልስ ስሰጪ ደግሞ በተረጋጋ እና በጣም እነዛን ሰዎች ብቻ ለይተሽ ማለት ነው ከጨዋታ ውጭ ማድረግ ትችያለሽ። አቅምሽን ግን ተጠቀሚበት አሁንም ይሄን አጋጣሚ ወደ ቢዝነስ ቤታዮ እንዳትዘናጅ። አልተረዳሁም። እሷ እኮ በጣም በሚገርም ሁኔታ እሱ እኮ አይደለም አሁን ማን ነው የነገረው? ማነው የነገረው? እኔ አይደለም የማስገባው፣ እኔ አይደለም የማስወጣው። እኔም ወደ ሬተሮች ነው የሚያስገባው። እኔ እኮ እዚህ እኮ ስልጣን ሰጥቼ እኮ እጄን ወደ ላይ ነው የማደርገው ሞሬተሮች ናቸው። ሴት የሚባሉ ናቸው። እኔ ልወጣ ስለሆነ በዚህ ጉዳይ ላይ ምንድን ነው? ቤታዬ፣ የእኔ ፍቅር፣ ሰላም ብያለሁ። ሮሜ፣ በእናናዬ፣ የእኔ እንዴት ነህ? እንዴት ናችሁ? ሰላም ነው፣ ሰላም ነው። ህዊናዬ፣ ሰላም ብያለሁ።

ኦርደር በስቶብኛል ያል እያለች ሆነ ዩዩ እንዴት ነው ሆነ፣ እዚህ በምንኖርበት በአሜሪካን ሀገር በላስቬጋስ ራሱ ሴተኛ አዳሪነት በጣም የተከለከለ ነው፣ ወንጀል ነው፣ ትታሰራለ። ኢትዮጵያ እንግዲህ ድህነቱ ወንጀል የተከለከለ ነው። እንዴት ነው የትውልድ እንደዚህ ዘግጦ በአደባባይ ሴተኛ አዳሪነትን እንደ

ኦርደር ልትወስድብኝ ነው ምናምን ብላ ስትል ደነገጥኩኝና፣ ያው አሁን እኔ ከቤታ ጋር መጣላታቸውን ራሱ አላወቅ ያን ብቻ ነው ያየሁት። እና ባናና ቆይ በጎጥም በምንም የሚቀባጥሩ ማለት ነው ባናና እንደው ስለ እውነት ላቀምበት ነ ከዚች ልጅ ጋር ሲጣሉ ከዚች ልጅ ጋር ስትጣላ እንትን ያኔ ማለት ነው ስትጣላ፣ እኔ በውስጥ መጥቼ ምንድን ነው ያልኩት? ኢቭን የባናና ቴሌግራም እኮ እኔ ነኝ የሰጠኋት እኮ። እግዚአብሔርን እዩዳ የጎጥ እንኳን ነገር የምን እንኳን ከባናና ጋር ባስብ ቴሌግራሙን ስጭኝ ስትል ቴሌግራሙን አንስቼ አልሰጠችኝም ትበል ኢንስታግራም ላይ እስካሁን ተቀምጧል። ቴሌግራሙን አንስቼ ይሄው የባናና ይሄ ቴሌግራም ነው ብዬ የሰጠኋት እኔ ነኝ። ገብቷል አይደለ

ስለመለስኩላት ቤታ አቁም ብላ ነው የምንጀምሩት። እኔ ምን ይጣሉ አይጣሉ አላወቁም፣ ግን ጉዳይ ነው። ጉድ እኮ ነው ቤታዮ። አሁን ከዚህ ጭጋናችን ብትመላለሾቹ እኔ ዮዳብ እንግዲህ የተጣላንበት በኮመንት የተነሳ ጠለው እንጂ እኔ እንደዚህ ቦርደር ደረጃ ምናምን እኔ መጣላቴ ና አያራቅም። እኔ ኮመንት ላይ የሆነ ሰው ዘር ጎት ተሳደበ፣ በሚዩት አርጊ ወይ ብሎክ አርጊ የተሳደበ ነው። በዛ ተጨቃጨቅን፣ ተጣላን፣ በዛ ተኮራረፍን፣ አለቀ አለቀ። አሁን ደግሞ የወልክ ንንገርግ ዝም ብላ ዝም ተባብለን ነበረ የምታዋጣት መስሏት ፊንገር ነው። ይህን ያክል ማን ከኋላ እንደሚጎነጉና ታውቃለ። ፊንገር ናት ባይ፣ ቤታዬ አንዴ ቀጣ ወት ጨርሳችሁታል። እንግዲህ ምን ትላለች ሴትዮ፣ ኦርደር በስቶ ምን ሃንድል ማድረግ አቅቶኛል። እንደኛ ኦርደራችን ልትወስዱ እኔ አሁን እዚህ ጋር እኔ የምሬ ነው። ማህበረሰባችን በየት ድረስ ነው የዘቀጠው? ከዚህ በፊት በዘዎች ሴትዮ ከኔ ጋር ተጣልታ ለጠልጣት ቤታ ናት ያስቆመች ማበ ዘረ ስለሚናቁ አላፊ ሌብል ምናምን ጥቁር ፕሮፋይል ፎቶ አዎ። እና ኦርደር እኮ ነው ሰላሳ ሰባት የገባሁት። እና ኦርደር መንገድ ማለት አለ ሌላ ነገር እኮ እኔ እኮ እንዴት እንዳልገባኝ የገባኝ ሰውነቷን እያሳየች ቄጧን ምናምን ኦርደር። አሁን እኔ አሁን ቤታ ተሳዳቢ ባለጌ አሳዳጊ የበደለ እንደውም አይሉት ጉድ የለም። ማለ ሁሉም ይሰዳደባል። ይሉኛል ባለጌ ነኝ፣ አሳዳጊ የበደለ ነኝ፣ ይሳደባለሁ ምናምን ኦኬ። ግን በተግባር የሚያሳዩት እነሱ ናቸው። አንድ ቀን አሁን እንቁርቲ ዛሬ ተቆርቋሪ ሆና መታለሷ ስታወራ በጣም ነው የሳኩትኝ። ከዚህ በፊት ማለት ነው የሆነ ፎቶ ባናና፣ ምታስታውስ ከሆነ ገንዳ ቤት ውስጥ ችኛን ከኋላ ያለችው ጡቷን ብቻ እራቁቷን ፎቶ ጡቷን ይዛ ያለ ፓንት ያለ ጡት ማስያዣ ፎቶ እንደዚህ በእጇ ይዛ ፎቶ ተነስታ ማን ያነሳሽ ስትባል እናቴ ናት ነው ያለችው። እንግዲህ እናቷ እንግዲህ የጨዋ ቤተሰብ ምናምን እንዴት እናት ማናጀሯ ነው አሉ ደግሞ ዛሬ መጠቋል ራሷ ናት እንግዲህ፣ አደባባይ ላይ እንደዚህ ብላ እንቁርቲ ሄዳባት፣ ሄዳባት በስንት መከራተል መጥመጣ እኛም ከቆጎና ቆምን አቆሞቻችን ነው ማለት ተወቻት።

ተታረቁ ገለመኔ እንዳት አረ የተታረቁ ምናምን አለም የተባልኩትኝ የተባልኩትን ደረጃ ተደርሶ ተባ ታረቁ አለ ምናምን አለም እናንተ ትቃረቡ። እኔ የሚየገርመ እነዛ መሀል ላይ ገብቶ የሚሳደቡ ሴቶች እንቁርት ምናምን ስማቸው መጥራት የማልፈልጋቸው ማለት ነው እነሱ ምን አገባቸው፣ በሁለቱ ምን አገባቸው። እነሱ ነው መረገጥ ያለባቸው እንደሆ ማርያምን እነሱ ነው። ይኸውልሽ አሁንማ ተመልሰን ቤታየው፣ እናንተ በጣም ነው ያደረጋችሁት። ይሄ እኮ ሶሳይቲያችን ላይ የተደረሰው ቡድን ነበር ከማስገባት ቴሌግራም ገብቼ ይኸውልሽ፣ ቤታየው ይቅርታ አድርግልኝ። እኔ ታውቂያለሽ ድግ አደርጋለሁ ድግ ሳይሆን ቴሌግራም እና ፌስቡክ ያለውን ብታዩማ ትደነግጣላችሁ። ብታዩ ገብቼ ላይ ነበር ግን ደግሞ ኦርደር አድርግ ኦርደር አድርግ የሚለው ፓርቲ አረ፣ ይቅርብ። እኔም ታቃለ ይህ ማህበረሰብ እንትን ነው እንዳልኳችሁ። ኦኬ፣ ቤታየው ብቻዋን የምትናገረው ሰደበቻቸው፣ ረገጠቻቸው፣ ምንም ነገር የፖሰተችው ነገር እነዚህ ግን ተደራጅተው ህይወቷን እስከ ማጥፋት እና ቤተሰቦቿን እስከ ማጥፋት ዘር ነው ያለችው። ባደወይ ዘር ማለት አማራን ነው። እኔ እኔ እስከማውቀው ድረስ ይሄ ጉዳይ ምን አይነት እቺ እንዳልሽው ልያሸው ፖለቲካ ውስጥ የለውበትም። ፊንገር ሸው ፖለቲካ ውስጥ የለውበትም። ልጄን ላሳድግበት፣ ኬቋን ላሳድግበት የምትል ሰው፣ ዛሬ ግን በአንቺ ላይ ምን ኮንፍደንት አግጣ ነው? ከኋሏ ማን ነው? አሜን ኃይለኛ ፖለቲከኛ ተናግራለሁ። ድብን ያለች ፖለቲከኛ ናት ግን ምን አግኝታ ነው እንደዚህ አለችው ነው። አሁን ይህን እናንተ ታረቁ ምናምን ምቱ መጀመሪያ ነው እኮ ታረቁ ብዬ ከሶስት ቀን በፊት ቪዲዮ ሰርቼ ነበር፣ ቤታየው ምክንያቱም፣ ታረቁ በቃ ሁለታችሁ ጓደኛ ነበራችሁ። አንቺ ነሽ አፈመሰቻችሁ፣ አንቺ ነሽ የምታመጪ። ግን አንቺ ምንድን ነው ማዘር ተሬሳ ስፒሪት አለብሽ? ምንድን ነው እያመጠሽ ታፈምሻለሽ? እኔ ባገወይ አስዎርት ጋር ለምልሽ እችን ነጭ ተዋን አላቃትም። አንቺ ጋር ስጣለን ያወቋት አንቺ ጋር ሴጋው ጋር ስትጣሉ የዛን ጊዜ ላይ፣ ከዛ በኋላ ላይ ያወቋት፣ እንጂ እንደዚ አይነት ኮንቴንት አልከታተልም። አንቺ ሳትሊስት ፖለቲካ ውስጥ ትገቢያለሽ፣ እርዳታ ውስጥ ትገቢያለሽ፣ ምን ትገቢያለሽ። ስለዚህ በዚህ ደረጃ ምንድን ነው የምትሉት እናንተ? አንድ ሰው በዚህ ደረጃ አሜሪካ ያለ ሰው ዝም ብለን አይደለም። አዳምጪው፣ አስተውል። ሰውን ለመብዳት ቀላል ነው ይዘው፣ በጣም በጣም ቀላል ነው። አሜሪካንም ኖርሽ፣ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይሄ ማመን አለብሽ። ስለዚህ ሰምቼዋለሁ እኔ ምን ያለው እኮ ሰምቼዋለሁ። ምን ቤት ናት? ቤት ናት። አንቺን መጉዳት ቢያቅተን ቤተሰቦች ወደ ቤተሰብ እያያቸው በቃ፣ ይሄ ነው ጉልበታቸው

እኔ ሳድግ ቡዳ መሆን ነው የምፈልገው እንደ ጎጃሚዎች ቡዳ መሆን ነው የምፈልገው እያለች እየተሳደበች ነበረች። ልክ ላይቧን ጨርሳ ቀጥታ ማንጋ ነው የገባች። ኦርደር አፕ፣ ኦርደር አፕ ውስጥ ገባችና ቤታዮ መናገር ጀመረች። ግን ቤታዮ በእንቁርቲ ላይ ታውቃለች። ሙሴ ቀይ ባህርን ከፈለ፣ አንቺን ደግሞ የእሷን ዊግ ነው የከፈልሺው። አልዘጋ አለ እኮ መንሄር አድርጎ አልዘጋ አለ። የእሷ ነው ገብታ ዛጋ አሁንች፣ ሁለተኛ ጎጃሜ ብትሆን ሁለተኛ አማራ ብትሆን እንዴት እንቁርቲን ታስገባለች? ደስ ፎጌረ ባሮ ኦኬ፣ ለለ ጠላት ምናምን ኦኬ፣ ፖለቲካን ሰራባት ነው አይደለም። ፖለቲከኛ አይደለችም እቺ። አንድ ቀን ስለ አማራ ድምፅ ስትወሰን ሰው ብቻ አላውቅም። ሮንግ ኮንግ ቤት ታየው ነገር ያንቺ እኮ ባልጣትም ይችላል፣ ግን ከአንቺ ጋር ስትጣላ አውቃ ጎት ውስጥ ገባች። ጎጃሜ ስለወክዶ ምናምን እያለች ፖለቲከኞች ናቸው እነዚህ። እሱን እኮ ነው የምልህ። አሁን እኔ እና እሷ ነው የተጣላነው፣ በግልም ተጣላ ምናምን ይባላል። ያችን ቁርጥ የተናገረችው ነገር አለ ምንድን ነው፣ ልክ ከወጣ በኋላ ራሱ መች አማራ ለራሱ አንድ ሆኖ ተስማምቶ ያውቃል፣ በምንሄድበት መንገድ እንሄድበታለን ያለችው ያው፣ ከእሷ ጋር እንትን ብላ ያንን ያለ የተናገረችው ገባህ? እና ነገር እኔ አሁን ለምሳሌ እንደግሏ አለቀሽም ምናምን ምናምን ብትል ችግር የለብኝ፣ ግን በዘርሽ ነው የሚሄድብሽ ነው ያለችው። ዘር ደረጃ ነው ያችን ነው ያገባችው ገባህ? እና እኔ ይሄንን ሁለቱም ኢትዮጵያ ላይ ያሉት እንግዲህ ያው ሕግ የሌለበት ሀገር ነው አለ ብለዋል። ማየት አለብን። አሁን እነዚህ ሰዎች አንቺን፣ በእርግጥ ራስሽን ታውቂያለሽ፣ በዚህ ደረጃ የሚሄዱ ሰዎች ናቸው። ከዚህ በቃ አሁን በኋላ ጓደኛ የምታደርጊው የምታፈምሽው ሰው አማክረሽ ክረሽ ብሎ ምናልባት እኛ ቤት እናድርጋቸው። ባክግራውንድ ቼክ አታረጊ፣ ዝም ብለሽ ነው የምትቀበዩ፣ የሚታየው ዝም ብለሽ ነው የምታፈምሽው ጓደኛ ስታረግ እንደ ቤት አርግ እንጂ ባክግራውንድ ቼክ አርግ እንጂ። ይሄ አያችኛው የሄደችበት ርቀት ምንድን ነው? ለመፈመስ ነው። እዛም ባህርዳርም እዛም ሆኖ የነበረው ሰዓት ስለኔ ስታወራረ በቃ ሌላ ወሬ ቀይሪ እስኪልዋት ድረስ ማለት ነው። ማርያም ስለኔ ስታወራ ነበር አሉ። ያን ያህል ደረጃ ስትናገር ማለት ነው። ወሬን ቀይር እዚህ ልንዝናና ያን መጣነው ድረስ ምን አድርጋሽ ምን የሚያክል እስኪልዋት ነው ስትናገር የነበረውና ስቶሪዋ ላይ የማትለቀኝ ምናምን ቫይራል መውጣት ፈልጋለሁ ስትል ነበር። እችኛ ቫይራል ለመውጣት ነው እንደ ቀልድ የጀመረችው ነው ያችኛዋ ደግሞ ያ የሙሟ ስለወጣ እኔ ያደረግኩት ነው መሰላት። ተባከ አይደል እና፣ አሁን ሰላሟን አታለች። ከዛ ወዲህ ካያት ግርጥጥ ብላ ሰላሟን ነው ያጣችሁ። እኮ እዩዳ እግዚአብሔርን ምን ቅብዝብዝ እኮ ነው የምትለው። ምታወራውን አጣክ፣ ምትሆነውን አጣክ። አስተሳሰቧ አስተሳሰባ ስለኔ ብቻ ሆነ። ሌላ ጊዜያውን ከሰውጋ ካያት እቺ ፊንገሯ ስትጣላ አርቲስቶቹንም፣ ሌሎች ሌሎችንም ስታቦካ ነው የምትለው፣ ወሬ ትቀያይራለች። አሁን ላይ ግን ትኩረቷ እኔና እኔ ላይ ብቻ ነው። በቃ ወሬ ሁሉ እኔ ላይ ነው ዩቲዩብ ኔ ላይ ነው። ቲክቶክ ላይ ትመጣለ እንዲመጣ ማጣቀው ገስ ላይ ተዘብዝባ ትውላለይ ወሬዋን ነው የምታወራው። ይህን ያህል የተቆጣጠርኳት ምንድን ነው ያቺ ከወጣች ቪዲዮ ጀምሮ ነው እዮዳብ ገብቷል፣ ሰላሟ ተነሳ። ቪዲዮ ደግሞ አንቺ አለም ያወጣሽ ኧረ እኔ እግዚአብሔር ምን አሁን እዮዳብ ለእሷ ስሟገት እስ ያልተጣላውት ሰው አለ እንዴ ለሷልሰደጉት ዋለ እንዴ ለሷ ቤታ የሆነ ተናገርኩ በባለፈው በጣም በአንቺ ምክንያት አንቺ ስትደግፈታል እኛም ደግፈናታላል እንዴት ያልደገ እኔ ያልሰደብኩላት አንዴ ያቺ ብትል ምግብ ቤቷ ሄዳ የበላችሁ እርግጥ ተማላካትን ያልደረሰችም ሴትዮ አንዴ የድሬዳዋ ልጅ ሄለንን ማን ያልሰደብኩት አለ? እቴት ያልቀረኝ ሰው የለም። ለሷ እጅግ ያልሰደብኩት ሰው የለም። የነካትን ሁሉ ማለት ነው። በዚህ ያህል ደረጃ ነው የእኔ እሷ ጥላቻ፣ ቅናት፣ ምቀኝነት ቢኖርች እንደምጠላሽ አወቅኩት። ሊያስገድላት የነበረው ግለሰብ አራሻዋን ለነዳልቻና ለነምናምን ሲሰጥ የነበረው ግለሰብ ነው አይደል? እንደ ሄደችው አደለም። እንቁርት ተዋትና፣ አንድ እድፍት ሌላ ብልግና ቆሻሻዎች ዜ እነሱ ደጋፊዎች ማለት ነው። እኔ አሁንም እዮዳ ይቅርታ ቤታና ኤልሻዳይ ኪዲ ቢታረቁ ደስ ይለኛል። እነዚ እር ቅጥል እንዲሉ ቆሻሻዎች መሀል ላይ የሚገቡ ቅጥል እንዲሉ ቢታረቁ ደስ ይለኛል። እነ እንቁርቲ እነ ሊያ ቅጥል ቅጥል እንዲሉ እነዚህ ቢታረቁ ደስ ይለኛል ማርያም ሶሻል ሚዲያ ላይ እኔም ባህሪ ሰው ሊረዳው አልቻለው ነገር እኔ ከወደድኩ ግን እስከ መጨረሻ ነው ሞት እስከምችለው ማለት አቅሜ እስከምችለው ሞት ማለት ሞታለሁ። ታንቄን ተለጠላለሁ አይደለም። ግን ከጀርባ ሳኝክስ ስፈተፍታሉልም መቆም ባለብኝ ሰዓት እቆማለሁ፣ እጋፈጥላለሁ። ከተናደርኩ ፍለፊት ንዴቴን ስድቤን አሳያለሁ። ወዲህ ወዲህ አመልሰው አይደለሁም። ከተጣላሁ ደግሞ ብቻዬን ነው የምጋፈጠው፣ ብቻዬን እሰድባለሁ። አሁንም እናንተ ይሄን ቪዲዮ እናንተ ጋር ስላለ ጨቅጭቀው ነው ዮዳብ ላይብ ላይ እንዲህ እንዲህ ተናገረ ስላለ ነው እግዚአብሔር እንደ እንደዚህ ብላለች ብዬ የመጣሁት ይሄን ያክል። እኔ ብቻዬን ነው ምን አሁን ምናምንም ሰውምም እንዲሰደብል እንዲሳደብል እነሱ የተጣሉትን ሁሉ ሄጄ ከነሱ ጠላቶች ጋ ወይ የተጣሏቸው ጋር ሄጄ አልለጠፍም። ይጎዳል። የእኔ የሚለየን ባህሪ ከእነሱ ነው። ሄጄ አልለጠፍም። ምክንያቱም ያ ሰው እኔን ሲሰድበኝ ክብሬን ሲያዋርድ የነበረ ሰው ይቅርታ ሳይጠይቀኝ የበደለኝን ነገር ሱሪ ሳይል እኔ ተነስቼ ሄጄ እነሱን ብቻ ለማናደድ ሄጄ አልለጠፍም። ክብሬስ ማንነቴስ ስሰደብ ስዋረድ የነበርኩበት ለዛ ነው ትናንትናም ያልገባሁት። ያልገባሁበት ቦታም ታቃል አልገባም። በቃ ስዋረድ የነበረበት ቦታ በዛን ያልክ ስድብ አለ። አንቺ ግምጥን ምናምን ያልክ ተሰዳደብ። ስም መስጠት ግን ስሜን እስከማጥፋት ድረስ የተኬደበትን ነገር በቀላል አልተውም። እኔ እንደውም እየወዳብ የሆነ ሰዓት ላይ በቃ ተሰዳድበናል፣ ተጣልተናል፣ አለቀ። ከዚህ በላይ ልንለካካ አንችልም። እነሱም በራሳቸው በፊናቸው እንዳልተ ማንተዋውቅ እንዳልተፈጠርኩ አድርጎ ያስቡ እኔም እንዳልተፈጠርኩ አድርጌ ላስብ ብዬ ነው የራሴን ነገር የቀጠልኩት። ከዚችኝ ዋጋ ስታላ ነው ከጀርባ የለጠፍኳት ተደርባ መታ አብራ ማብኳት የጀመረችው ማለት ነው እንጂ እኔ ከዚህ ሁሉ በኋላ ተመልሼ ተታርቄ ምናምን የለም።

የአንቺ ሞር ጠናቶች እሷን የሚጠቅሙ እየመሰሉ እየገቡ እየተጠቀሙባት በደንብ አድርገው እየመሯት ነው። አሁን ሊያሸ ጣቂያታለች እንዴት እንደምትጠቀም ፊንገርሸው ያችን ቁርቲም ሌሎችም እየገቡ ሞር ወደ ሌላ ነገር እያደረጉት ነው። እንደዚህ ሲሆን ደግሞ ልብ ልብ ይሰጧት አለኝ ትናንትና አንቺን ቀናብና ማታይ ግለሰብ አንቺ አምጥተሻት ያፈመሻት ለአንቺ ብዙ በውስጥ ያወራችሁ ጓደኞች ናቸው አንዴ ሰዎች ለጥቅማቸው ስ ነው አንቺና እሷ ብቻ እኮ መፍታት ትችሉ ነበር። ምን ይሆን አልመሰለ ሌላ ሰው ሲገባ ሌላውም የራሱን ጥላቻ ያመጣል፣ ያም ይመጣል። የራሱን ጥላቻ ያመጣል፣ ያም ይመጣል። እና እኔ ማንን አይታል የሌላ ብሄር ልጅ አስገብቼ እነሱን ሳሰድ ማንን አይታል ልዩ ለዛ ኮሎኛ ድምን ድምጽ ምን ሆነሽ አንቺ ቁሰ በለሽኝ። አይደለም አንቺ ጋር አሁን ለቆቅ ለቀከረ ልተችሽ እችላለሁ። የሆነ የሚተች ሀሳብ ካለ ግን እኔ ከውጭ እየተመለከትን ያለንን ሰውም ዛሬ ያዳምጠው ምንድን ነው፣ ብቻሽን ትጋፈጫለሽ። አንቺ የሌላ ብሄር አስገብተሽ ያውም ያንን ብሄር የሚጠላ ገባሽ። አሁን በዝናይ ሀራን አስገብተሽ ስደብልኝ ማለት ነው ጎጃም እንዴት፣ ወይም ቹቹን አስገብተሽ ሰማሽ? ቹቹን አስገብተሽ አንቺ አሁን ምን ያህል ነበር ሰው የሚናደድብሽ? ቹቹን አስገብተሽ ሸልሻዳ የምታሰድብ። እሷ ግን ምንድን ያደረገችው እንቁርቲን አስገብት አንቺን አሰደበች። ዛ ሜክስስ እንዴ

ከዛ በላይም ደግሞ ተዘብቶ ነበረ ገባ ዘድ ምናልች። ግን የደበረኝ እችን እርሻዳይ ምናለች፣ ማንም ሰው ቢናገረኝ እኔ ምንም አይመስል፣ እንቁርቲ ግን ስትናገረኝ ብቻ ነው የሚሰማኝ አለች እርሻዳይ ራሱ አልበቃ። አሁን ይህን ሁሉ የምታደርገው እሷ አማራ ከሆነችና፣ አንቺ በቸም ትግሬን የሚጠና ሰው ትግሬን የሚሳደብ ሰው አስገብተሽ እንትራቴ፣ ለህዝብሽ መጀመሪያ ማንነትሽ ማክበር አለብሽ እንቁርቲ በዛ ደረጃ ከመግባቷ በፊት የጎጃምን ማህበረሰብ እኔ ሳድግ ቡዳ መሆን ለምንፈልገው እንደ ጎጃም እያለች እሷ ግን የቤታየው ጥላቻ ስላለባት ወይም ደግሞ ቤታየውን ለማሸማቀቅ ብላ አስገባች። ይህ ትክክል አይደለም። ልያ ሾም እያደረገች ያለችው ያንደን ነው ፍገር ሾም። ስለዚህ ቤታየውና እልሻ ዳይኩ ከሁን በላ አንደራረስም ብለው እኮ እንዳልሽው ቤታየው አንቺን ብዙ ነገር አለች። ባለ ስትመላልሽ ናቸው። በተለይ እንቁርቲ እያፈመሻት ነው። እኔ አልመለስላትም፣ ታውቂያለሽ ብዙ እኔ እኮ በቀላሉ እኮ ነው ምንም አላልኳትም እኮ። በቃ አንገች በሰደፍ ነው የተመተው ይታለን ያልኳት፣ ያ ከፍቷትኝ ቀድሞደ ስትጫወ ስታዋራ ነው የምትለው እኔ ችግር የለብኝም በሷ። አሁን ከጀርባ ከ የኔና የእሷ ልጅነት በፍቷ ጉዳይ በእንቁርቲ ካየ ከሰው ሁሉ ሰው ሲናገር ምንም አይመስለኝም። እንቁርቲ አንቺ ስትናገሪ ይከፋኛል ያለ የኔ ደግሞ ልዩነት። ይቅርታ ብላ መታ ይቅርታ ብላ መታ የጠየቀችን ነው። እኔ ደግሞ ኖ ብዬ ነው አይደል ያባረርኳት፣ ይቅርታሽን አልቀበልም ብዬ። ብፈራትና የእሷ ቃል ቢያሸማቅቀኝ ኖሮ ይቅርታዋን ተቀብዬ ከእሷ ጋር አሽቃብጥ ነበረ። ማን የእሷን ቃል አይደለም እኔ ማንም ሊሰብረኝ አይችል፣ ሙሉ ድፍን ቲክቶክ ቢነሳብኝ፣ እግዚአብሔርን ከያዝክ ምንም የሚመጣ ነገር የለም። እዳ ውስጥ ንጹህ ከሆነ ተሳደምን እንበል ማንኛውም ሰው ይሳደባል ግን እኔ የውስጥ ይሄን ያክል ደረጃ ግን እንደዚህ ይሄዳሉ ብዬ አለማሰቤ ነው። ድድብና ይገባል ለማስገደል መግደል ደረጃ ይሄዳሉ ብዬ አለማሰቤ ነው። ይህ ትልቅ ላጅ ትምህርት ነው። በእርግጥ እኔም በህይወቴ ላይ እንደዚህ መጣው ሲያደርጉ ነው ሲሬስ የወሰድኩት። እና እሷም ማልኩ ገፍታ ትምጣና እኔ አሁን በግል ነው የተጣላ ነው ልበልላት ከጀርባ ካለችው እዳ በግል ነው የተጣላ ነው ልበልላት። አልፋ ተርፋ ግን የመጣችው ዛሬ እነዚህ በአማራም ጉዳይ የሚያሽቃብጡ ላጎጦች፣ የእሷን ሪከርድ ግን ሳወጣ ያኔ ይረዳሉ ምን እንደተኮለ ማለት ነው። ጠንቅቃ ደግሞ ታውቃለህ። እስኪ ወንድ ከሆነ እሷ ብዙ ነገር ተናግራኛለች አይደለ? እንደምትሰሚኝ አውቃለሁ፣ እንደማትተኝ ብዙ ነገር ስለ እኔ ተናግረሻል፣ ብዙ ነገር ብለሻል አይደለም? ወንድ ኮንሻቺ ያቺን ጅላ ያለችን ሪከርድ አውጫት።